ፍጡር ለፍጡር ደግሞ የሚያዝን፣ ፍጡር ለፍጡር እጅጉን ዋጋ የሚከፍል ከሆነ ፈጣሪ ለፍጡር ምን ያህል ዋጋ እንደሚከፍል እናያለን። እኔ ብይዝሽ እለቅሻለሁ፣ አንቺ ብትሽን ግን አትለቀኝም ማለት። ብዙ ጊዜ ሰዎች የሚወድቁትና ሰዎች የሚሰናከሉበት መንገድ ነገር ቢኖር እነሱ እንደያዙት ሲቆጥሩ ነው። እግዚአብሔር እንደያዛቸው በቆጠሩ መጠን በእግዚአብሔር አቅም ነው የሚንቀሳቀሱት። እንደ ቸርነቴ መጠን ልክፈ ወይስ እንደ ስራህ መጠን ይለዋል። 63 ዓመት ሙሉ ገዳም ውስጥ የቆየው መኖክሴ ምንድን ያለው? እንደ ቸርነቴ መጠንማ ከሰጠው እኔ ከሌሎች ሜመን በምን ይለያለሁ ብሎ ያለው። በሶስት እንጀራ የ63 ዓመቱን በረከት ጨረሰ። አሁን ቀጣዩን መንገድ ለመሄድ ዜሮ ነው። መጨረስ አይችልም መንገዱ በሶስት እና በስድስት ቀን በያልቅ እግዚአብሔርን በመያዝ ሳይሆን በእግዚአብሔር በመያዝ እግዚአብሔርን ይዛችሁ ሳይሆን በእግዚአብሔር ተይዛችሁ ዛሬን እንደደረሳችሁ ነገን እንደምትቀጥሉ ልታስቡ ይገባል ስለዚህ የያዘው እንደሚደክም ያውቃል የተያዘው እንደማይለቀቅ ያውቃል ሰላም የተወደዳችሁ ወድ የክንግዴ ሚዲያ ዩቲዩብ ቻናል ቤተሰቦቻችን፣ እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ነው። እግዚአብሔር አምላክ የተመሰገነ። ዛሬም ደግሞ እድሉ ተሰጠው፣ ምረቱ በስቶልን ከፊታችሁ መትናል። ዛሬ ስለ አንድ ብልጥ ልጅና ስለ እናት እናውራለን። አንድ እናትና ልጅ መንገድ ይሄዳሉ። መንገድ እየሄዱ ሳሉ ዝናብ ይዘንባል። ዝናብ ሲዘንብ መንገዱ ጭቃ ያለበት መንገድ ነበር፣ የማይመች መንገድ ነበር። መንገድ ላይ ሄዱ ሳሉ በጣም አስቸጋሪ መንገድ ደረሱ። ወንዝ ሊሻገሩ ደረሱ። ከወንዝም ባሻገር ደግሞ ረጅም የጫካ ውስጥ መንገድ ነበር። ያንን ለመስለክ በጣም ይቸገሩ ነበር እና በጣም አስቸጋሪ መንገድ ነው። የአካባቢው ማህበረሰብ ግን ያንን አካባቢ ሲጠቀም ወይ ቀን አሊያም ደግሞ ማታም ከሆነ ከብዙ ሰው ጋር ሰባትና ስምንት እየሆኑ ነበር ያንን ጫካ ማቋረጥ የሚችሉት። ጫካው በጣም አደገኛነቱ አውሪዎች ያሉበት ነው። ጫካው ያ ጫካው ደግሞ በጣም አደገኛነቱ መንገዱን እሾሆች በጣም ይዘጋጉበት መንገድ ነው። በቀን ራሱ ባትሪ ሊያስፈልግ ይችላል። በቀን ራሱ መብራት ሊያስፈልግ ይችላል። በቀንም ያስፈራል። ያንን መንገድ እየሄዱ ረጅም መንገድ ልጅና እናት ተጓዙ። ከደረሱ በኋላ ወንዝን ተሻግረው ወደ ጫካ ነው የሚገቡት። ያንን ጫካ ካቋረጡ በኋላ ሰፊ መንደር ያገኛሉ። በዚህ ጊዜ ነው ወንዝን ልታሻገር እናትየው ትዘጋጃለች። ሊሻገሩ ሲሉ እጄን ያዝ አለችው። ይህ ብልጥ ልጅም እነዚህ እናቴ እኔ እኮ እጅሽን አልይዝም፣ አንቺ እጄን ያዥ አላት። አገገብና ለምን አልከኝ እንዲህ ስትለው፣ አይ ማሚኮ፣ እኔ እጅሽን ከያዝኩኝ ደንግጬም፣ አሊያም አዳልጦኝ ወይም ተንሸራትቼ ብወድቅ እለቅሻለሁ። አንቺ ግን አለቅኝም ብሎ አላት። ምንም ነገር ቢመጣ አለቅኝም። ስለዚህ አንቺ ብትይዥ እንጂ እኔ ብይዝ ምንም ጥቅም የለው፣ አንቺ ያዥኝ አላት። የሀገሬ ሰው እንደዚህ ይላል፤ እናት ልጇ ተደናቅፎ ቢወድቅ የሚደነግጠውን ያህል ወይም የምታዝንለትን ያህል ልጁ ግን እናቱ ሞታ እንኳን አይደነግጥም የሚል ብሂል አለ በእኛ በኢትዮጵያውያን አነጋገር። በዚህ ጊዜ እናቱ ልጇን አየችና ደስ ብሏት አቅፋ ሳመችው፣ ተሸክማ ከዛ በኋላ ሽና ተከተለኝም ብላ እጁን ያዘችና ወንዙን አሻገረችው። ከዛ ያንን የሚያስፈራውን መንገድ እጁን እንደያዘች ወጡና ወደ ሰፈር በሰላም ደረሱ። እዚህ ታሪክ ውስጥ ሁለት ነገሮችን ማስተያየት እንችላለን። መያዝና መያዝ የሚለውን ነገር፣ አንድን ነገር ስንይዝ እኛ የምንለቅበት ከሆነ ለዛ ነገር አልተሰጠንም። ስንይዝ አብሬን የምንወርቅና አብሬን ሳንለቀ የምንነሳ ከሆነ ለዛ ነገር የተሰጠንን ነገር እንድታስተውሉ እንፈልጋለን። ልጅ እናቷን የእናቷን እጅ ይዞ ቢሆን ኖሮ አውሬ መጥቶ ቢያስጠነግጠው፣ ጭቃ ቢያዳልጠው፣ እንዲሁም ደግሞ የሆነ የሚያስፈራ ነገር ያጋጥሙ በድንጋጤ ሊለቃት ይችላል። እናት ግን ልጇ ስለሆነ ብቻ አትለቁም። እናቶቻችን እስከዚህ ነው እንዴ? ልትሉት ትችላለች። ሕይወታቸውን እስከ መክፈልም ድረስ ነው ለልጅ የሚተጉት። እንግዲህ በኢትዮጵያ ውስጥ ይህ ነገር ኢቨን በዓለም ታሪክ ይህ ነገር የእናትና የልጅ ፍቅር በጣም ታዋቂ ታሪክ ነው። ሁላችሁም የሚታውቁበት ዕለት ዕለት የሚታዩበት በራሳችሁ ሕይወት የምታስተውሉት ነገር ነው። ከዚህ ነገር ላይ ዛሬ አንድ ነገር እናገራለሁ። ፍጡርና ፍጡር እንደዚህ የሚተጋና ፍጡር ለፍጡር ደግሞ የሚያዝን ፍጡር ለፍጡር እጅጉን ዋጋ የሚከፍል ከሆነ ፈጣሪ ለፍጡር ምናይ ዋጋ እንደሚከፍል እናያለን። ከዚህ በፊት ከዚህ ጋር የሚገናኘውን ታሪክ ስለ አባት ፍቅር አውርቻ ያሉና ዛሬ ደግሞ በእናት በኩል ላሳያችሁ። በዚህ ታሪክ ውስጥ በጣም ማስተዋል ያለባችሁ ነገር ይዛችሁ የምትለቁት ይዟችሁ የማይለቀውን አምላክ ላሳያችሁ። እኛ አንድን ነገር ስንይዝ አቃተን ብለን ልንለቀው እንችላለን። ነገር ግን እኛንና እና የእኛን ነገር አንድ ላይ የያዘን እግዚአብሔር ደግሞ እንደማይለቀን እናስተውላለን። የእግዚአብሔር ፍቅር ከእናት ፍቅር የሚበልጥ እናት ሲባል ሆዳችንን የእናት ነገር እንደሚያባባ ሁሉ የእግዚአብሔር ነገር ሊያባበን ይችላል። ምክንያቱም ለእግዚአብሔር ታማኞች ከማሆን አንጻር እና ለእግዚአብሔር ታማኝ ካለመሆን አንጻር ለማውራት ዛሬ እንደን ጆርኔ ላሳያቸው የመጣሁት በሕይወት ዘመናችን ምናልባት እኛ ተደስተንበት እግዚአብሔር ያልተደሰተባቸው ነገሮች ሊኖሩ ይችላሉ። ያ ማለት እግዚአብሔርን የምናስደስትበትን ወይም የእግዚአብሔርን አላማ እኛ ለቅን ማለት ነው። ነገር ግን እኛ ለቀቅን እንጂ እግዚአብሔር አይለቅም። ያ ብልጡ ልጅ እንደዚህ ብሎ እናቱ ነገራት፣ እኔ ቤዝሽ እለቅሻለሁ፣ አንቺ ብትይዢኝ ግን አትለቀኝም አላት። ዛሬም አንድ ነገር ብዙ ጊዜ ላንታመን እንችላለን ለእግዚአብሔር ብዙ ጊዜ ከእግዚአብሔር ጋር አብሮ መጓዝ በጣም ከባድ ነገር ሊሆን ይችላል። ለዚህም ነው ዳዊት ስናገር እንደዚህ አለ። የዳዊት ጸሎት ትዝላችኋለን። አንደኛ ልቤን ጠብቃለሁ፣ ሁለተኛ ደግሞ እኔ ብጠረቀቅ እንኳን ወዳጆቼ ለይጠረቀቁ ይችላሉ፣ በጠላት ሊጠቁ ይችላሉ። ስለነሱ ይጸልያሉ። ለነሱ ተጠንቀቅላቸው ብሎ ተናገረ። ከዚህ ውስጥ ምን ልትማሩ ይችላላችሁ? እናንተ የያዛችሁት እግዚአብሔር ሳይሆን እናንተን እያኖራችሁ ያላችሁት የያዛችሁ እግዚአብሔር እያኖራችሁ ያላችሁት አላማ እንዳስቶ ላ አላማን መሳት ማለት ላማን እንድመሳት ማለት ላማ ሚንስ ፖይንቷን ማለት ነው ፖይንት ነው። ለዚያ ስፔሲፋይ ለሆነው ነገር እኛን ራሳችንን የምናስቀጥልበት መንገድ ማለት ነው። ለዚያ መንገድ ያንን መንገድ ስንጀምር እግዚአብሔር ደግሞ ይዞንና አስዞን ለማስቀጠል እኛን ያስጀመረን መንገድ ማለት ነው። ለዛ ምን አይነት ድካም አለባቸው? እንኳንም ኖረባችሁ። ድካም የእኛን ማንነታችንን የሚገልጽ ነገር እንጂ የእግዚአብሔርን ማንነት የሚገልጽ ነገር አይደለም። ብዙ ጊዜ ሰዎች የሚወድቁትና ሰዎች የሚሰናከሉበት መንገድ ነገር ቢኖር እነሱ እንደያዙት ሲቆጥሩ ነው። እግዚአብሔር እንደያዛቸው በቆጠሩ መጠን በእግዚአብሔር አቅም ነው የሚንቀሳቀሱት። ለዚህም ነው እግዚአብሔርን መያዛቸውን ሰውን እግዚአብሔር እንደያዛቸው ማሰብ ከእግዚአብሔር ጋር ረጅም መንገድ እንድትዱ ያደርጋችኋል። እግዚአብሔርን ከፍጡር ጋር ሳይሆን እግዚአብሔር ፈጣሪ መሆኑንና እናንተ ተፈጣሪ መሆናችሁን ስትረዱ ሁሉም ነገር በእግዚአብሔር ዲዛይን ተደርጎ ለእናንተ የተሰጣችሁ መንገድ መሆኑን ታውቃላችሁ። ሕይወታችን እለት እለት አድካሚ ሊመስለን ይችላል። ያም ሆኖ እግዚአብሔርን እኛ እንደያዘን ስናስብ ነው እግዚአብሔር እኛን እንደያዘን ስናስብ፣ እለት እለት መንገዳችን አድካሚ ሳይሆን ብርታትን እየጨመርን እየበረትን እያደግን እየሄድን መሆናችንን እንድናስብ ያደርገናል። አምሯችን በእግዚአብሔር ቅኝት ውስጥ የገባ መሆን አለበት። ለምንድን ነው እንደዚህ መሆን ያለበት? እግዚአብሔር ሀሳቦቻችንን፣ ፈቃዶቻችንን ያጥራል። መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። ሰው ያስባል፣ እግዚአብሔር ይፈጽማል። ይህ ጥቅስ አንድን ነገር እንድናስተውል ያደርገናል። ፈቃድ ወይም አሳብ የሚባል ነገር ከየት ይመነጫል የሚለውን ነገር እንድናስተውል ያስገድድናል። አሳቦች ሁሉ የእግዚአብሔር ሀሳቦች ናቸው። መልካም ሀሳብ ሁሉ የመልካም ነገር ምንጭ ሁሉ እግዚአብሔር እንደሆነ ጳውሎስ ይናገራል። ጳውሎስ ለሰዎቹ ስናገር የመልካም ነገር ምንጭ ሁሉ እግዚአብሔር፣ የመልካም አሳብ ሁሉ ምንጭ እግዚአብሔር ነው። የመጥፎ ወይም የክፉ የተንኮል አሳብ ምንጭ ሁሉ ድብል ነው ማለት ነው። በዚህ እንግዲህ ምን እያሰብን እንደሆነ ልናስተውል ይገባል። እኛ የምናስብ እግዚአብሔር የሚያከናውንልን አሳብ የእኛ አይደለም፣ የእግዚአብሔር አሳብ እኛ እግዚአብሔር በዛች ሞሜንት ተጠቅሞን ሊያስተላልፍ የፈለገውን ነገር ማስተላለፍ የምንችል እና የእሱን ፈቃድ እዚህ ምድር ላይ ልናከናውን የተጠራን ሰዎች ነን ማለት ነው ሶ ያንን ሀሳብ እንድናከናውን ራሱ ነው እኛን የሚመራን ሶ፣ ያኔ እኛ የያዝነው እግዚአብሔር ሳይሆን እሱ የያዘን እኛ ነን ያለነው። እንደዚህ ካላሰብን ወይም እንደዚህ በዚህ ካልተቃኘን ብዙን ጊዜ እንቸገራለን፣ መንገድ ላይ እንቅበዘበዛለን። ወዳጆች ሆይ ዛሬ ምናልባት ብዙ ኃላፊነት በዝቶባችሁ ሊሆን ይችላል። ዛሬ ምናልባት ብዙ ረአዮች መጥቶ ሜይቢ ያንን ረአይ አቺቭ ለማድረግ ተቸግራችሁ ሊሆን ይችላል። አንዳንድ አጋዦችን ልትፈልጓችሁ ትችላላችሁ። የጸሎት መንገድ እንኳን እንዲያስተምሯችሁ ልትፈልጉ ትችላላችሁ። አንድ ነገር ግን ላስታውሳችሁ መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል። ነገ ከሰዓት በኋላ ወይም የሆነ ታይም ላይ እመጣለሁ፣ እገኛለሁ፣ አደርጋለሁ ማለት ሳይሆን ያለባችሁ እግዚአብሔር ብልና ቢፈቅድ የእግዚአብሔር በጎ ፈቃድ ቢሆን ይህን ወይም ያን አደርጋለሁ እያላችሁ ተናገሩ ጳውሎስም ምግር ምን ለማለፈልግ ነው? ኃላፊነትን ወይም በእናንተ ዘንድ ያለውን ኃላፊነታችሁን ለእግዚአብሔር አሳልፋችሁ ስጡ። ለእግዚአብሔር አሳልፋችሁ ስትሰጡ ጊዜ እናንተ የምትሸከሙት ሸክም አይኖርም፣ እሱ የሚሸከምላችሁ ሸክም እንጂ። ያን እያንዳንዱ ኃላፊነት የእግዚአብሔር እጅ ያለበትና በእግዚአብሔር እጅ የሚመራ እንጂ እናንተ የሚትመሩት አይደለም። በዚህም ነው እንደ ብልጡ ልጅ እኔ ከያዝኩኝ ይለቀሃሉ። አንጤ፣ ከያዝገኝ አትለቀኝም። እያን ማውራት ያለብን። ስለዚህ እኛ ከያዝነው ነው እንለቃለን፣ እንስታለን። 63 አመት ሙሉ ገዳም ላይ የቆየው ማኖክሴ ልንገራችሁ። ይህ ማኖክሴ ምንድነው የሆነው? ከገዳም ወጣና መንገድ ጀምራል። መንገድ ጀምሮ መንገድ ሊወጣ ስጸልይ እግዚአብሔር እንዲህ አለ ይባላል። እንደ ቸርነት መጠን ልክፈል ወይስ እንደ ስራ መጠን ይለዋል። 63 ዓመት ሙሉ ገዳም ውስጥ የቆየው መኖክሴ ምንድነ ያለው? እንደ ቸርነት መጠን ማ ከሰጠው፣ እኔ ከሌሎች ሚመን በምን ይለያሉ ብሎ ያለው። እሺ እንደ ስራ መጠን ልስጣል? አዎ፣ እንደ ስራ መጠን ሶ ስራው የ63 ዓመት ስራ ነው። ከዛን እሺ ብሎ መንገድ ይጀምራል። መንገድ ሲጀምር ቤቶችን አላገኘም። ላገኘው ሄደ ሄደ ሄደ ሄደ፣ መንገዱ ያልቅ፣ አንድ ቀን፣ ሁለት ቀን፣ ሶስት ቀን፣ ረሀበው ያዘው፣ ውሃ አለቀ፣ ማረፊያ አጣ። አንዲትን ከተማ ገባ፣ ሰው ሁሉ ፊት ነሳ። አንዲት እናት ጋር ሄደና አሁንም አነጋገራት፣ አልቀበልም አለች። አለፈ። ኦኬ፣ በዚህ መሃል ነው እንግዲህ ትልቅ ነገር የምናየው። በዚህ መሃል አንድ ነገር አለ። ጌታ ሆይ አለ፣ እሺ፣ ኧረ እስኪ የማርፍበትን ብሎ ይላል። የምታርፍበት ነው ደግሞ ተርቧል፣ ደግሞም ተጠምቷል። የምታርፍበትን፣ እሺ እሰጣለሁ ብሎ ዓለም ሰጥም፣ በጣም ትልቅ ፈተና ነው። ራሱን ማስተዋወቅ ጀምር፣ አንድን ቤተሰብ አግኝቶ በዛ ቤተሰብ መሃል እንግዲህ ሃይማኖተኝነት አለ። ሃይማኖተኝነት ብቻም ሳይሆን የሃይማኖት ትምህርትም ጭምር አለ። እንዲህ ብላ ጠየቀችው ሰዎቻችን ኦኬ፣ እሷ ጋር ለምለም እንጀራ አለ፣ እንደኛ አካባቢ በሌሎች አካባቢ ደረቅ እንጀራ ተብሎ እንደሚታወቀው ማለት ነው። ያንን እንጀራ ለመስጠት እሺ፣ አንተ ማንስ ተ እኔ 63 ዓመት ሙሉ ገዳም ውስጥ የነበር መኖክሴ ነኝ። ከሶስት ቀን በፊት ነበር የወጡት። እስካሁን ይሄ ላልቀመስኩም፣ ውሃ አላገኘሁም፣ ረቦኛል። ኦኬ፣ እንደሱ ከሆነ ዝም ብዬ አልሰጥህም ማለች። እሺ ሃያ አንድ ዓመቱን በረከት ለእኔ ስጠኝና አንድ እንጀራ ይሰጣል አለች። ሰውየው አላንገራገረም። እሺ ይሁንልሽ አላት። አንድ እንጀራ ሰጣችው፣ በለ ውሃም ጠጣምና። ኦኬ እሺ፣ አሁንም መንገድ ይቀርባል፣ ረጅም መንገድ ለዘው ለዚያ መንገድ። አሁንም ድጋሚ ምን ጠየቀ መሰላችሁ? ሌላ እንጀራ ጠየቃት። ኦኬ ስለዚህ ሁለተኛውን እንጀራ ለመስጠት እንደዚህ አለች። አይ ሌላኛውን የሀያ አንድ አመቱን በረከት ስጠኝና ልስጥ አለች። አሁንም ሲያስበው ኦኬ አሁን ሌላ አንድ ሀያ አንድ ይቀራልና ሰጣት፣ ይሁንልሽ አላት። አንድ እንጀራ ሰጠችው። አሁንም ይሄኛው አንድ እንጀራ ይሄን መንገድ አያስጨርሱ። ለሶስተኛ ጊዜ ሶስተኛውን እንጀራ ጠየቃት። ስለዚህ የቀረውን ሀያ አንድ አመት በረከት ስጠኛለች። ይሁንልሽ አላት ና ሁለት እንጀራ ውስጥ ሴትዮዋ በጣም ርኅሩኅ ስለነበረች ይህን ሁሉ በረከት ስለወሰደች አለፋችም አልተጋችም። ነገር ግን ሰውየ 63 ዓመት ሙሉ የተጋበትን የለፋበትን ያጠራቀመውን ክሬዲት ወሰደች። ይህን ውሃውንም ጭምር ሰጠችው። ሰውየ ወጣ፣ መንገድ ላይ ሄደ። መጀመሪያ የመጣለትን መልአኩ የተናገረውን ነገር ያስተውላል እንደ ቸርነት መጠን ላርግል ወይስ እንደ ስራ መጠን ላርግል ብሎ የጠየቃት፣ እንደ ስራ መጠን አለ። እየተኮራረበት የያዘውን ነገር ቆጠረ፣ ወደ አላጅ በዚህን ጊዜ በሶስት እንጀራ የ63 ዓመቱን በረከት ጨረስ። አሁን ቀጣዩን መንገድ ለመሄድ ዜሮ ነው፣ መጨረስ አይችልም። መንገዱ በሶስትና በስድስት ቀን በያልቅ፣ ስራው አልቋል፣ ዜሮ ነው። አሁን መንገዱን እየሄደ እየሄደ እንጀሮን ከጨረሰ በኋላ እንደዚህ ጌታ ሆይ እኔ አጥፍቻለሁ፣ አለው እንደ ስራዬ መጠን ያልኩትን ስራዬንማ ጨረሰ። የ63 ዓመት በረከቴ ወይም ስራዬ በሶስት እንጀራ አልቆብኛል። አሁን እንዲቸርነት መጠን አድርግ ብሎ ወደ እግዚአብሔር ተመለሰ። እግዚአብሔርም እንደ ቸርነቱ መጠን አስቀጥሎ አንድ ነገር አስተሳሰቸ። እሱ በመያዝ ነው፣ በያዘው ነው እየተማመኑ የያዘውን ነገር ግን ጨረሰ፣ ለቀቀ። ሁሌም እኛ አንድን ነገር እንደያዘንና እንዳለን ሲሰማን የራሳችንና የራሳችን የአቅማችን ነገር አቅማችን የያዘው ወይም የአቅማችን ልክ ሲመስለን፣ እኛ የምንችለው ሲመስለን እንረታለን። ነገር ግን አቅሙም ችሎታውም ሁሉም ነገር የሱና ከሱ የተሰጠ እንደሆነና እኛ የያዝነው ሳይሆን የያዘን እሱ መሆናችንን ስናውቅ በጣም ረጅም መንገድ እንዳለን ያ ብቻ መለን እስከ አክሊል ድረስ እስከ በጉ ዙፋን ድረስ እንዳለን የምድሩንም ጉዞ በሱ ከሱ ጋር እንጨርሳለን። ያኔ አሸናፊዎች እንጂ ተሸናፊዎች እንደዚህኛው መነኩሴ በሶስት እንጀራ መንገዳችንን አንጨርስም፣ ስራዎቻችንን አንጨርስም። እንደ ያዛችሁ ሳይሆን ሊሰማችሁ የሚገባው እንደ ተያዛችሁ፣ በሱ እንደምትመሩ እንጂ እናንተ ራሳችሁን እንደሚትመሩ አይሰማችሁ ይህ ደግሞ ረጅም መንገድ እንድትሄዱ የእግዚአብሔርን ቸርነት በመስፈሪያ ተሰፍሮ የማያልቅ መሆኑን የሚያሳይ እንጂ የሚያልቅ እንዳይደለ ማረጋገጫችሁ ነው። ዳዊት ሲናገር ምሕረቱም ለልጅ ልጅ ነው፣ ቸርነቱም ለዘለዓለም አስባችሁታል። ለዘለዓለም በሆነው ቸርነት ውስጥ እንድትመላለሱ የእናንተን በሰባና በስልሳ አምሳ የተገደበውን ስራ መያዝና ማሳየት የለባችሁም። ለዚያ በእሱ እንደተያዛችሁ እንጂ እናንተ እንደያዛችሁት አትቁጠሩ። አታስቡ አናስብ ብዙ። በዚህ ዘመን በጣም የሚታየው ሰው በእውቀቱ ይመካል፣ ሰው በሀብቱ ይመካል፣ ሰው በብር ይመካል። እግዚአብሔርን የሚያውቅ ሰው ግን፣ እግዚአብሔርን የሚፈራ ሰው ግን በእግዚአብሔር ይመካል። ዳዊት ለዚህም እንደዚህ ብሎ ተናግሯል። እምነቱም እግዚአብሔር በእግዚአብሔርም ተስፋ የሚያደርግ ሰው ምስጉን ነው ብሎ ይናገራል። በእግዚአብሔር የሚታመን ሰው፣ መታመኛውም እግዚአብሔር የሆነለት ሰው ከሱ ውጭ ምስጉን የለም። በእግዚአብሔር የተባረከ ነው። በማን እንደተደገፈ ያውቃል፣ ማንን እንደሚያመልክ በማን እንደሚመካ ያውቃል። እስከ ዛሬ የኖራችሁት እስከ ዛሬ ይችን ሰዓት የደረሳችሁት ይዛችሁት ሳይሆን ተይዛችሁ ነው። ባትያዙ ትወርቃላችሁ፣ ብትይዙ ትለቃላችሁ። ይህን ነገር ማወቅ አለባችሁ። ስለዚህ ሕይወታችሁ በእግዚአብሔር የተያዘ እንጂ እናንተ በያዛችሁት እግዚአብሔር የቀጠለ አይደለም። እግዚአብሔርን በመያዝ ሳይሆን በእግዚአብሔር በመያዝ እግዚአብሔርን ይዛችሁ ሳይሆን በእግዚአብሔር ተይዛችሁ ዛሬን እንደደረሳችሁ ነገን እንደምትቀጥሉ ልታስቡ ይገባል። ስለዚህ የያዘው እንደሚደክም ያውቃል፣ የተያዘው እንደማይለቀቅ ያውቃል። ሁሌም የምንላት መሬት ላይ የተኛ ሰው እወድቃለሁ ብሎ እንደማይሰጋ ሲባል መሬት ላይ የተኛ ሰው ግን ይወድቃሉ ብሎ ይሰጋል። መሬት የመሬት ብንቀጠቀጥስ የትገባለው ይላል አይደል እንዴ። እግዚአብሔር ላይ መታመን መሬት ላይ እንደመታኘ ሳይሆን እግዚአብሔር ላይ መታመን በማይነቃነቅ አለት ላይ እንደመደገፍ ነው። እግዚአብሔር አለት ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ እንደያዛችሁ አትቁጠሩ፣ እንደተያዛችሁ አስቡ። እግዚአብሔር መንገዳችሁን ይረከብላችሁ። ሀሳባችሁንና አስተሳሰባችሁን ይቀይርላችሁ። የዚህም ትውልድ ዘመን እግዚአብሔር ይባርክ። ዘመናችንን እንደ ቀድሞ ዘመን ያድስልን ጸሎቴ ነው፣ ጸሎታችሁም እንዲሆን እላለሁ። ተባረኩ። መልካም ጊዜ